የሚያፈዙ ውበት ካላቸው ሀገራት መካከል ትጠቀሳለች። እምዬ ሀገሬ ተራራሽ አየሩ ዳገት ሸንተረሩ እዚህ ዘፈን ሳይሆን ብሔራዊ መዝሙር ቢሆን ያምርበታል። አቅፋ የያዘችው ብዝሃነት ያስደንቃል። በሌሎች ሀገራት ስለ ብሔር ብሔረሰቦች ስብጥር፣ ስለ ተቻችሎ መኖር፣ ስለ ማቀፍ መተቃቀፍ አብዝቶ ሲነገር አባይን ያላየ ያስብላል። ሰፊ ሀገር እንደመሆናቸው ዘጌት ብለን የምናያቸው ችግሮች ቢኖርባቸውም 1300 ብሔር ብሔረሰቦች ያውም ሰባት መቶ የተለያዩ ቋንቋዎችን እያወሩ አንድ ሀገር መስርቶ የሚኖሩባት ድንቅ ሀገር ናት ኢንዶኔዥያ። ይህ የእርስ በርስ ጦርነትና የመበታተን ቀመር እንጂ የአንድ ሀገር ምስረት አይመስልም። እንዲህ አይነት ሀገር በወረቀት ላይ እንኳን እንዲኖር የሚችል አይመስልም። ነገር ግን ይች ሀገር አለች። የሚያስደንቀው አንድነቷ ብቻ አይደለም። ይልቁንም ይህ ሁሉ ብዙሃነት ይህ ሁሉ ልዩነት እንዴት በአንድ ባንዲራ ስር ሊሰባሰብ እንደቻለ ነው እንቆቅልሹ ታዲያ እንዴት ይህ የማይቻለው ነገር እውን ሊሆን ቻለ ከ17 ሺህ ደሴቶች ከሺ በላይ ብሔሮችና ከሰባት መቶ በላይ ቋንቋዎች ተጣምረው አንድ ልብ ያለው ህዝብ ሊፈጥሩ የቻሉት በምን ጥበብ ነው የዚች ሀገር የአንድነት ምስጢርስ ከየት መነጨ የዛሬው ጉዟችን ወደዚች አስደናቂና የማይቻለውን ወደ ቻለችው ኢንዶኔዥያ ነው አምስት መቶ ዓመታት የቅኝ ግዛት ቀንበር በኋላ ኢንዶኔዢያ በ1945 ነፃነቷን ስታውጅ እውነተኛው ፈተና ገና እየተጀመረ ነበር። ጠላት ከውጭ ሲሆን አንድ መሆን ቀላል ነው። ነገር ግን ጠላት ከውስጥ ሲሆን አንድነት እንደ ጭስ ይበናል። ለኢንዶኔዢያ ከውስጥ የነበሩት ፈተናዎች ከባድ ነበሩ፣ 1300 ብሔሮች፣ 700 ቋንቋዎች፣ የተለያዩ ሃይማኖቶች ይህ ሁሉ ሀገሪቱን እንደ መቶ ትናንሽ ቁርጥራጮች ሊበታተናት የሚችል የባሩድ ክምር ነበር። ነገር ግን ኢንዶኔዥያ አንድ ታላቅ እድል ነበራት። አርቀው የሚያስቡ ከራሳቸው ጥቅም ይልቅ የሀገራቸውን አንድነት ያስቀደሙ ሁለት ጥበበኛ መሪዎች ነበሯት፣ ሱካርኖና መሐመድ ሃታ። የመጀመሪያውና ትልቁ ስጋት የብሔር ፖለቲካ ነበር። ከሀገሪቱ ህዝብ አርባ ከመቶውን የሚይዘው የጃፓኒዝ ብሄ ፖለቲካውን በበላይነት ይቆጣጠረዋል የሚል ፍርሃት ነበር። ይህ ቢሆን ኖሮ ሌሎች ብሔሮች እንደ ሁለተኛ ዜጋ ተሰምቷቸው ሀገሪቱ በቀላሉ ትበታተል ነበር። ያኔ ከዚሁ ከጃቫኒዝ ብሔር የተገኘው ፕሬዚዳንት ሱካርኖ በታሪክ የማይረሳ አንድ አስደናቂ ውሳኔ ወሰነ። የመጀመሪያው ውሳኔው ስለ ብሔራዊ ቋንቋ ነበር። የሀገራችን ብሔራዊ ቋንቋ በቁጥር የሚበልጠው የእኔ ብሔር ቋንቋ መሆን የለበትም አለ በምትኩ ከህዝቡ ሶስት ከመቶ ብቻ የሚናገረው ነገር ግን በንግድ ምክንያት በመላው ደሴቶች ላይ የተሰራጨውን የባህሳ ቋንቋ ብሔራዊ ቋንቋ አድርጎ መረጠ። በዚህ አንድ ውሳኔ የአንድ ብሔር የበላይነት የለም፣ ሁላችንም እኩል ነን የሚል ታላቅ መልእክት አስተላለፈ። ሁለተኛው ውሳኔው ስለ መንግስት ስልጣን ነበር። የሀገሪቱ መሪ ብዙ ቁጥር ካለው ብሔር ሳይሆን ብዙ ፍላጎት ካለው ህዝብ መካከል በዲሞክራሲ ይመረጥ። የሚለውን መርህ አፀን ነው። የሃይማኖት ጉዳይ ሌላው ፈተና ነበር። ከህዝቡ 85 ከመቶ ሙስሊም በሆነባት ሀገር በሸሪያ ህግ እንመራ የሚለው ድምፅ ጠንካራ ነበር። ነገር ግን ምሁሩ መሐመድ ሃታ የእስልምና እምነት ተከታዮቹን ሰብስቦ ጠንካራ ሀገር ለመመስረት የሌሎች ሃይማኖት ህቶች ፈቃድ ያስፈልገናል። ሁላችንም በአንድ አምላክ እናምናለን፣ ነገር ግን አስተዳደራችን ሁሉንም ዜጋ በእኩልነት ማቀፍ አለበት ሲላሳመናቸው በዚህም ቤኔካ ቱንጋሊካ የሚል መርህ ተወለደ፣ በብዝሃነት ውስጥ ያለ አንድነት። የኢንዶኔዢያ መሰረት የተጣለው በብሔር ማንነት ስስ አሸዋ ላይ ሳይሆን በዜጎች የጋራ ጥቅም ጠንካራ ዓለት ላይ ነበር። ይህ የአንድነት ጥበበኞች ሥራ ነው። ከራሳቸው ማንነት በላይ የሀገራቸውን ህልውና ያስቀደሙ መሪዎች ጥበብ። ያ በማይናወጥ የአንድነት መሰረት ላይ የተገነባው ህዝብ ቀጣዩን ጦርነት ሊዋጋ ተዘጋጀ። የድህነትን ጦርነት። ለአምስት መቶ ዓመታት በቅኝ ገዥዎች የተበዘበዘችው ሀገር ሀብቷ ተሟጦ፣ ህዝቧ በችግር ተይዞ ነበር። ነገር ግን አንድነታቸውን ሲያገኙ የተደበቀው የኢኮኖሚ አቅማቸው እንደ እሳተ ገሞራ መፈንዳት ጀመረ። የኢንዶኔዢያ የኢኮኖሚ እድገት ተራ እድገት አልነበረ፣ ፍንዳታ ነበር። የዚህ ፍንዳታ ዋነኛው ምክንያት የሀገሪቱ ጂኦግራፊያዊ አቀማመጥ ነው። ካርታውን ስትመለከቱት ኢንዶኔዢያ በሁለት ታላላቅ ውቅያኖሶች በህንድ በህንድና በፓስፊክ መካከል የተዘረጋች ድልድይ ናት። በዓለም ላይ ከሚደረገው የባህር ላይ ንግድ 40 ከመቶ በእነዚህ ደሴቶች መካከል ማለፍ ግዴታ ነው። ከጃፓን ወደ አውሮፓ የሚጓዝ መርከብ፣ ከቻይና ወደ አፍሪካ የሚሄድ ኮንቴይነር፣ ሁሉም የኢንዶኔዢያን በር ማንኳኳት አለባቸው። ይህ ሀገሪቱን የዓለም የንግድ መስመርን ብርት አድርጓታል። ከዚህም በተጨማሪ ምድሪቱ በተፈጥሮ ሀብት የታደለች ናት። ዛሬ ሁላችንም የምንጠቀምባቸው የሞባይል ስልኮችና የኤሌክትሪክ መኪኖች ባትሪ ለመስራት የሚያስፈልገው ኒኬል የተባለው ማዕድን 59 ከመቶ የሚመረተው ኢንዶኔዢያ ውስጥ ነው። በየቀኑ የምንመገበው ምግብ ውስጥ የሚገኘው የፓልም ዘይትም 58 ከመቶ የሚመጣው እዚው ሀገር ነው። በአንድ ወቅት በቅኝ ገዢዎች የተበዘበዘውና የተከፋፈለው ህዝብ አንድነቱን ሲያገኝ ከእግሩ በታች ያለውን ወርቅና ከፊት ለፊቱ የሚያልፈውን የንግድ ማዕበል መጠቀም ጀመረ። ለዘመናት ታፍኖ የቆየውን ኃይሏን አውጥታ ዓለምን በሚያስደንቅ ፍጥነት ማደግ ጀመረች። የማይቻለውን እንቆቅልሽ የፈታው ህዝብ አሁን ደግሞ የኢኮኖሚውን እንቆቅልሽ መፍታት ጀምሯል። ኢንዶኔዢያ የአንድነትና የኢኮኖሚን ፈተናዎች በአስደናቂ ሁኔታ አልፋለች። ነገር ግን ሀገሪቱ ከዚህ በፊት ገጥሟት የማያውቅ አዲስና አስፈሪ ጠላት ፊት ቆማለች። የዚህ ጦርነት ግንባር የሀገሪቱ የልብ ምት የሆነችው ግዙፏ ከተማ ጃካርታ ናት። ጃካርታ ተራ ከተማ አይደለች፤ 35 ሚሊዮን ህዝብ ይኖርባታል። ይህ ማለት የአንድ ትልቅ ክልል ህዝብ በአንዲት ከተማ ውስጥ ተሰብስቧል ማለት ነው። ጠዋት ጠዋት ከከተማዋ ዙሪያ የሚመጡ በሚሊዮን የሚቆጠሩ ሰራተኞች መንገዶቿን ያጨናንቋታል። የትራፊክ መጨናነቋ በዓለም ላይ ካሉ ከተሞች ሁሉ የከፋ ነው ይባላል ከሌሊቱ 11 ሰዓት ከእንቅልፍ ነቅተህ ካልወጣህ በቀር ስራ ቦታ በሰዓቱ መድረስ አትችልም። ነገር ግን ከዚህ ሁሉ ጫጫታና ግርግር ጀርባ አንድ አስፈሪ ሁኔታ በዝምታ እየተንቀሳቀሰ ከተማዋ እየሰጠመች ነው አዎ በትክክል ሰምታችኋል ጃካርታ በዓለም ላይ በፍጥነት እየሰጠመች ያለችው ከተማ ናት። በየአመቱ እስከ 20 ሴንቲሜትር ድረስ ወደ ባህሩ ውስጥ ትሰምጣለች። የዚህ ምክንያቱ የከተማዋ ነዋሪዎች ከመሬት በታች ያለውን ውሃ ያለ ገደብ ስለሚጠቀሙ ከስር ያለው መሬት እንደ ስፖንጅ እየተጨመቀ መምጣቱ ነው። የሳይንስ ሊቃውንት ትንባያ ደግሞ ልብን የሚያቀልቅ ነው። እንደ ኤሮፓውያን አቆጣጠር በ2050 የአሁኗ ጃካርታ አንድ ሶስተኛው ክፍል ሙሉ በሙሉ በባህሩ ውሃ ይዋጣል። ያ ሁሉ ህንፃ፣ ያ ሁሉ መንገድ፣ ያ ሁሉ ታሪክ ከውሃ ስር ይቀበራል ማለት ነው። ኢንዶኔዢያ ከመበታተን ስጋት ብታመልጣ፣ በተፈጥሮ የመዋጥ ስጋት ፊት ለፊት ቆማለች። የማይቻለውን ያሸነፈችው ሀገር አሁን ሌላ የማይቻል የሚመስል ፈተና ገጥማታል። የሰው ልጅ ስግብግብነትና የተፈጥሮ ቁጣ የሀገሪቱን ትልቁን ከተማ ሊያጠፋት ተነሳስተዋል። ታዲያ ምን ታደርጋለች? እጇን አጣጥፋ የከተማዋን መስጠም ትጠብቃለች ወይስ እንደለመደችው ሌላ ደፋርና የማይታሰብ መፍትሔ ትፈጥራለች? እርስዎ ተመልካቾቻችን ቢሆኑ ምን ያደርጋሉ? ዋና ከተማውት ቀስ በቀስ በባህር ውሃ እየተዋጠች መሆኑን ሲያውቁ ምን ያደርጋሉ? ምናልባት ግዙፍ የባህር ግድቦችን ይሰራሉ፣ አሊያም ዘመናዊ የውሃ መከላከያ ቴክኖሎጂዎችን በመጠቀም ውሃውን ለመዋጋት ይሞክራሉ። ኢንዶኔዢያ ግን ይህንን ሁሉ አላደረገች? በምትኩ እጅግ በጣም ደፋር የማይታሰብና በእብደት የተሞላ የሚመስል ውሳኔ ወሰነች። የምትሰጥመውን ከተማ እንታደጋት ከማለት ይልቅ አዲስ ከተማ እንፍጠር አለች። ስሟንም ኑሳንታራ አሉት። ከአሁኗ ዋና ከተማ ጃካርታ በ1200 ኪሎ ሜትር ርቀት ላይ በቦርኖ ደሴት ጥቅጥቅ ያለ ጫካ ውስጥ አዲስ የህልም ከተማ መገንበት ተጀምሯል። ይህ ተራ የከተማ ግንባታ አይደለም። ይህ የኢንዶኔዥያ መንፈስ ነጸብራቅ ነው። በመጀመሪያ ይህ ውሳኔ ለዘመናት በጃቫ ደሴት ላይ ብቻ ተከማችቶ የነበረውን የፖለቲካና የኢኮኖሚ ኃይል ወደ ሌሎች የሀገሪቱ ክፍሎች የማሰራጨት ታላቅ ራዕይ ነው። ልክ እንደ መስራች አባቶቻቸው አሁንም አንድ ብሔር ብቻውን የበላይ መሆን የለበትም የሚለውን መርህ በተግባር እያሳዩ ነው። በሁለተኛ ደረጃ ይህ አዲስ ከተማ የድሮውን ስህተት አይደግምም። የወደፊቷን ኑሳንታራ አረንጓዴ፣ በቴክኖሎጂ የላቀች እና ሁሉን አቀፍ የሆነች ዘመናዊ ከተማ እንድትሆን ታቅዷል። የትራፊክ መጨናነቅን፣ የአየር ብክለትን፣ የስነ ህዝብ ጫናን ወደ ኋላ ትተው አዲስ ምዕራፍ ለመጀመር እየሞከሩ ነው። ነገር ግን ይሄ ጫካ ህዝብ የራሱ የሆነ ከባድ ዋጋ አለ። በብዙ ቢሊዮን ዶላር የሚቆጠር ወጪ ይጠይቃል። የከተማ ታሪክ በሌላው ጫካ ውስጥ ከባዶ መሰረተ ልማት መገንባት እጅግ በጣም ከባድ ፈተና ነው። ነገር ግን የኢንዶኔዢያን ታሪክ ስንመለከት ይህ ምንም አዲስ ነገር አይደለም። ችግር ሲገጥማት ወደ ኋላ ከማፈግፈግ ይልቅ የማይታሰብ የሚመስል አዲስ ህልም ትፈጥራለች። ከ17,000 ደሴቶች አንድ ሀገር የመሰረተው ያው መንፈስ ዛሬ ከጫካ ውስጥ አዲሷ ዋና ከተማ ሊመሰረት እየሞከረ ነው። የኢንዶኔዢያ ታሪክ የማይቻል የሚመስለውን ነገር ደጋግሞ የመቻል ታሪክ ነው። የዚህ አዲስ ምዕራፍ መጨረሻ ምን እንደሚሆን ጊዜ ይነግረናል።